ይሁን ማናታችን እንደ ማለዳ ብርሃን የምትጎበኝ በደረሰው አደጋ መንግስት የሐዘን መግለጫ አውጥቷል። ሰላም እና ሰነብ የሰነቀቃችሁኝ በአዲስና ወቅታዊ መረጃ ተመልሽ። የተደባለቀበት ቀን ወንድማችን፣ በአማራ ክልል ሐዘን ነው። መንግስት ያወጣው የሃዘን መግለጫ አለ ደሞ ሁላችሁ ቪዲዮ ላይ አክና ሼር ማድረጋችሁ ያደረሱ ይህ ቪዲዮ የምትመለከቱላችሁ ሰብስክራይብ ያደረጋችሁ እንደዚሁ ደግሞ የደወል ኦን ላይን ማድረጋችሁ እንዳትረሱ። እስቲ እነዚያን ሌቦችም ዛሬ ሲያዙ ነበር። አጠቀጥ ተቃይ ነው። መከራ ፈጥ ተብ ነው። አንተ ሌላ እንደምታዩት ነው፣ እየወጣ ነው ያሳዝናልና፣ ይሁን ላይ ሰው ሰርግ ሰርቆ ሊወጣ ስሜት ያዘውና አላ። ግን በዚህ ዕድሜው ሰርቆ ምን ሊሆን እንደሆነ እግዚአብሔር ብቻ አምላክ፣ መልሶ እንደሚመልሰን ፈልጋለሁ። በትግራይ ክልል ደግሞ እንግዲህ በዚህ መንገድ ሲከበር ነበር። በትግራይ ክልል እንግዲህ በዚህ መንገድ እናታችን ቅድስት ድንግል ማርያም መሰል ስዕል ልብሳቸው ላይ አድርገው ሲያኮሉ ነበር። እና በዛው በግሸን ደብረ ከርቤ ደግሞ በዚህ አይነት መንገድ ሲከበር ነበር። ንከንች ሆን ማናትች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የደመቀች፣ እንደ ፀሐይ ያበራች፣ የሰካች የምታሰካ ይላል ሰለሞን። ይህንን የሚለው እንደ ማለዳ ብርሃን የምትጎበኝ አላት የሚኖርበት ዘመን ድንግዝግዝ ጨለማ ብርሃን የሚናፈቅበት ብሉይ ኪዳን ነበር። አዲስ ብርሃን እንዲገለጥ እግዚአብሔር ፀሐይ ያወጣ እንደ ማለዳ ብርሃን የምትጎበኝ ድንግል ማርያም እናታችንን ወደዚህ አለማመጣልን ክብርና ምስጋና ለስሙ ይሁን። በጣም ደስ ያለ እንግዲህ፣ በዚህ መንገድ ሲከበር ነበር ባሉና፣ ያው ከዚህ በላይም ደመቅ ብሎ ነበር። የገጠመን እንግዲህ ሐዘን ዜና ስላለ ከዚህ በላይ ማየት ይጠበቅናል ብዬ ላስብም እና በዚያው አጋጣሚ ሳችሁ ለማስፈልጋል። ወደ ድጋሚ ስጭቄ ግሸን ማርያም እንግዲህ ይህን በዓል በሐዘን ነው ያሳለፍን። ሆነ ቀጣዩ እንግዲህ በሰላም እንዳሳደፍ የእርሷ አመራካን ፈቃድ ይሁንልን። ያው ቀላ ሰሪ ይችላልቹ ነበር እንግዲህ በአማራ ክልል በዚሁ በዓል ምክንያት የተነሳ ብዙ ኦርቶዶክሳውያን እንደሞቱ ከቁጥር 30 የሚያልፉ፣ የተጎዱ ደግሞ ኮለ 100 የሚያልፉ ኦርቶዶክሳውያን ተጎድተው ነበር ነገሪያቹ ነበርና፣ እስቲ መንግስት ማለት ነው ይሄን ሰምተን እንመለስ። በደረሰው አደጋ መንግስት የያዘ መግለጫ አውጥቷል። በአማራ ክልል ሰሜን ሸዋ ዞን አራርቲ ከተማ አስተዳደር በግንባታ ላይ የሚገኝ የማርያም ቤተክርስቲያን ህንጻ በመጎብኘት ላይ የነበሩ ሰዎች በደረሰባቸው አደጋ ተጎድተዋል፣ ህይወታቸውን ያጡ ከባድ እና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመስማቱ መንግስት የተሰማውን ሀዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ በህክምና ላይ ለሚገኙ በፍጥነት ማገገብን እንመኛለን ነው ያለው መግለጫው። በጣም ነው የሚያሳዝን ነው። በዚህ ጉዳይ እንግዲህ ቤተክርስቲያንም መግለጫ ብታለች እና የሀዘን መግለጫ ማለት ነው አባቶቻቸው የሰማቸው ነገር እያሰሙ ይገኛሉ። እስቲ አይተን እንመለስ። ሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምእመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሀዘን ነው። ብፁ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀጳጳስ አረርቲ ደብረገነት ቅድስት ማርያም ርብራብ የእንጨት ተደርምሶ ህይወታቸውን ባጡ ምእመናን የተሰማቸውን ጥልቅ ሐዘን ገለጹ። የቤተ ክርስቲያኒቷን ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለንበት ወቅት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል ብለዋል። ብፁ አቡነ ቀለሚንጦስ ሐዘኑ የአረርቲ ደብረገነት ቅድስት ማርያም አገልጋይ ካህናትና የከተማዋ ምእመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው ያሉት በደረሰው ጉዳት ልባችን ተሰብሯል ሲሉ ብፁዕነታቸው ገልጸዋል። ለካህናቱና ለህዝበ ክርስቲያኑ መጽናናትንም ተመኝተዋል። በአደጋው ህይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን። ጉዳት ለደረሰባቸው ደግሞ፣ በጤና በሆስፒታል በህክምና ለሚገኙ ወገኖቻችን ፈጣሪው በምሕረቱ እንዲጎበኛቸው እንጸልያለን ሲሉ ብፁዕነታቸው ገልጿል። በድጋሚ ለሁሉም ወገኖቻችን ብርታትና መጽናናትን እንመኛለን። አሚን። እንግዲህ እግዚአብሔር ይስጥልን። የሞቱ ወገኖችን እንግዲህ ጋርመካችን ባጽያነ ሲያኑባገነት ያኖርልን። የተጎዱትን ደግሞ ጊዜ መከጨሉ ሰው ፎስ ላስፈልጋለሁ። ይህን ነገር ግዲህ በተለያዩ ሰዎች በተለያዩ መንገድ ሀዘናቸውን ይገልጹ ይገኛሉና እነማሰራብነትን ጨምረው አይተንን መለስ እጅግ በጣም ያሳዝናል። ዛሬ በአማራ ክልል ምንጃር ሸንኮራ አራርቲ ማርያም ቤተ ክርስቲያን የተረበረበ እንጨት ተደርምሶ እስካሁን ባለው ከሁለት መቶ በላይ ሰዎች ቀላልና ከባድ ጉዳት ደርሶባቸዋል። ከእንጨቱ ርብርብ ውስጥ ያልወጡ በርካታ ሰዎች እንዳሉና እስካሁን ባለው 22 ሰዎች ሕይወታቸው ማለፉ እየተሰማ ይገኛል። ለቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሰው ሊዘሙት ሄዶ ይሞታል፣ ሊሰርቅ ሄዶ ይሞታል። የተለያየ የኃጢያት ሥራ ለመስራት ሄዶ በዚያው የሚሞት ሰው እጅግ ብዙ ነው። ምንም እንኳን ድንገታዊና አሰቃቂ ሁኔታ ቢሆንም በእግዚአብሔር ቤት ማረፍ ግን ክብር ነው። ሁላችሁም እንደሰማችሁት በዛሬው ቀን መስከረም ሃያ አንድ በምንጀር ሸንኮራ ወረዳ በምትገኘው አረርቲ ማርያም የድንግል ማርያምን ክብረ በዓል ያከብሩ ይሄዱ ምእመናን በአዲሱ ህንፃ ላይ ለፊኒሽንግ የተደረደረው እንጨት በመደርመሱ ምክንያት ብዙዎች ከ30 በላይ የሚደርሱ ምዕመናን ሕይወታቸው አልፏል። እግዚአብሔር አምላክ ነፍሳቸውን በአጸደገነት ያሳረፍ። እናታችን ድንግል ማርያም በምልጃዋ ከልጇ ከወዳጇ ተማልዳ ነፍሳቸው በገነት እንድታርፍ የልጇ የኢየሱስ ክርስቶስ መልካም ፈቃድ ይሁን። ሁላችሁም ኮመንት ላይ ግቡና ነፍሳችሁን በገነት ያሳርፈው እያላችሁ ሁላችሁም ጻፉ። አምላካችን ነፍሳቸውን በአጸደገነት ያኖረልን። ነፍስ ይማር። ማርያምን በጣም ልብን ይሰብራል። ዛሬ ከአማራ ክልል ምንጃር አረርቲ ከተማ የሰማ ነው ዜና እግዚአብሔርን ነው ምላችሁ። ምናልባትም በዚህ ዓመት በ2018 ካሳለፍናቸው አስቀያሚ ቀናቶች አንዱና ዋነኛው ይሆናል ዛሬ የእመቤታችን የቅድስት ድንግል ማርያምን ዓመታዊ የንግስ በዓል በጊሸን ደብረ ከርቤ በሌሎችም ታላላቅ አብያተ ክርስቲያናትና ገዳማት ስናሳለፍ ከአማራ ክልል ሸዋ ምንጃር አረርቲ ከተማ የሰማነው ዜና ግን በእጅጉ ልብን የሚሰብር ነው። በምንጃር አረርቲ ማርያም ቤተ ክርስቲያን ውስጥ እንደምትመለከቱት አዲስ በሚገነባው ህንፃ ቤተ ክርስቲያን ላይ ወደ ጉልላቱ የሚያስወጣ በእንጨት የተሰራ ደረጃ ነበር። ታዲያ ዛሬ ህዝበ ክርስቲያኑ ይህንን አዲስ የተሰራውን ቤተ ክርስቲያን እየጎበኘ ባለበት ሰዓት ይህን ጨት ተደርምሶ ለምን ጃራ ረርቲ ከባድ የማቀምዋል ሀዘናቸው የእነሱ ብቻ አይደለም፣ በመላው ዓለም የምንኖር የኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮችም ጭምር እንጂ የእኛ ብቻም አይደለም። ሰብአዊነት የሚሰማቸው ለሰው ልጆች በሙሉ ትልቅ የሀዘን ቀን ነው። እስካሁን ድረስ ከሁለት መቶ በላይ ሰዎች ጉዳት ደርሶባቸው በሆስፒታል ውስጥ እየታከሙ ይገኛሉ። ቁጥራቸው ደግሞ ከሀያ ያላነሱ ሰዎች ሕይወታቸው አልፋል። አንዳንዶቹ ደግሞ ሰላሳ አምስት እና አርባም ያደርሷቸዋል። ያረፉትን ነፍሳቸውን እግዚአብሔር አምላክ በአጸደ ገነት ያኖርልን። ቅድስት ድንግል ማርያም በአማላጅነቷ በአብርሃም፣ በይስሐቅ፣ በያዕቆብ ጎን ነፍሳቸውን እንድታርፍ ታድርግልን። ለሟች ቤተሰቦች እግዚአብሔር አምላክ መጽናናትን ይስጣችሁ። ለተጎዳችሁ እግዚአብሔር አምላክ በምሕረት እጁ ይዳብሳችሁ። አሜን። እግዚአብሔር ይመስገን። በጣም ልብ የሚነካ ነገር ነው እና ያው ቁጥሩ የሚላይበት ምክንያት አንዱ 20 ነው የሞተው ቪዲዮ የሰራበት ደቂቃዊ ጋፕ ነውና መጀመሪያ እንግዲህ ተባለ ሰባት ሰው ተብሎ ነበር ከዛ ደግሞ ወዲያው 22 ሰው ተባለ ከዛ ወዲያው 31 ሰው የተባለ ሲነገር ነበርና ምክንያቱም ሲፈፈር ለው ገና ኤሪሳቸው ራሱ በጣም ነው የሚያስጠላውና በዚህ መንገድ ወንድሞቻችን እንግዲህ ያረፉት እግዚአብሔር መካችን ነፍሳቸውን ይቀበል እንግዲህ ለእነሱም በእግዚአብሔር ቤት ማረፋቸው መልካም ነገር ነው እና እግዚአብሔር አምላካችን ነብሳቸውን ይቀበል። ከአሁን በኋላ እንግዲህ ነገር እንዳንሰማ የእርሱ የአምላካችን መልካም ፈቃድ ይሁን። ያስፈልጋሉ በዚህ ጉዳይ አዲስ መዘክ ለኢትያም ላይ ላችሁ ቅርብ ነው የሚሆነው ያው እኛ የሰደበች አንዲት ሙስሊም ልጅ እንዳለችን ምናቅ ነው ረ የሰደበችን እሷ ባትሆንም ግጥሞ የጻፉ ሰዎች ናቸው እና ዋህቢያዎች ማለት ነው እስቲ አይተን እንመለስ አንዶኒማ ሰጡን ሀሳብ እንግዲህ ጥላቻን መግበውና መርዞ ያሳደጓቸው ልጆቻቸውን በሚያስመርቁበት ዕለት እቺ ህፃን ልጅ የምታቀርበውን ግጥም ተመልከቱት። አክቹሊ ግጥሙ እሷ ልጽፎ አትችልም። ተጽፎ የቀረብላትን ግን ልጅቷ የምታነበውን እነዚህ ህፃናቶች በምን አይነት ሁኔታ የመረዙ እያሳደጓቸው እንደሆነ እንድትረዱት ያህል እስኪ የምታነበው ትንሽ እንስማትና እንመለስ። ርዕስ ግዕዝ አንማርም፣ አያሳዝንም ወይ? በግዕዝ ስም ቅምቃት ግልጽ ማሳያ ነው ይህ የእናንተ ውድቀት፣ ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው፣ እጅ ግልፍ ተረት ለትውልድ የዛገው፣ አሁን በዚህ ዘመን ዘግቶ ወር ደረፈው። የተንቆላለቃ የሴራ ቀማሪ፣ አንፈልግም ጭራሽ ቄሳስተማሪ አንፈልግም ጭራሽ ቄሳስተማሪ ደብተራና ሲስም ምን ትላለች ለካ ተረት እንጂ የላችሁ ሙቀት ትላለች። አሁን እያነበበችው ያለችውን ጽሑፍ ራሱ ፊደል ቀጻ የሰጠች ቤተ ክርስቲያን ድንቁርናን ያጠፋች እንደሆነች ገና አልሰሙም አላወቁም መሰለኝ። በነገራችን ላይ ጥላቻቸው ግን ወይም ደግሞ ይሄ የክርስቲያኖች ጥላቻ ግን ሲነዛ የነበረው አሁን አይደለም። በነገራችን ላይ የአሸባሪ ቡድኖች ጋርም አንድን በመሆን ጠላት ተብለን የተፈረጅን እኛን ለማጥፋት ግን እየተሰራ ነበረ። እስኪ ጠይቅ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድጋ የሚሆን ነገር ማስቀምጦ እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው፣ በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። ባላህ ፍቃድ እንደዚህ እንደዚህ እንደዚህ አንልም ምንም ነገር። ግን ጊዜው ግን ይመጣል እኮ በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘመልከቱ ነፍሶቻችሁን ለአላህ አሉ አለ። ስለዚህ እየተዘጋጁ ያሉት ነገር ደግሞ አለ ማለት ነው። ግን ሁላችሁ ግን ራሳችሁን አዘጋጁ ብሎ ምን አይነት ቅስቀሳ እናደርጋለን? ወጣቶች ይሄ ልጅ በቪዲዮ ወጥቶ እየተናገረ ነው። ምናልባት የደህንነት የደህነት አካላቶች መንግስት፣ የመንግስት ያላችሁ ሰዎች፣ የቤተክርስቲያን የህግ ክፍሎች እና አባቶች አልደረሳችሁም ይሆን? እስኪ እንቀጥል። እዛው መስጊዶቻቸው ውስጥ ውስታዞቻቸው ምን ብለው እያስተማሩ እንዳሉ ደግሞ ወደ ምንመልከት ምን ይላሉ? ቢላ ያዙ፣ አዘጋጁ ይላቸዋል። እስኪ እናድምጠው። እስኪ አቡ ተመልከቱ ምን እያለ ነው ኡስታዝ አቡ ሀይደር ለሆነ ነገር ህዝቡን እያዘጋጀ ነው ቢላ እንኳን የሌላችሁ አላችሁ ካለ በኋላ ሌላው ግን እስካፍጨርስ ታጥቋል ማን እነማን ምን አያችሁ በሌላ አማርኛ ምን እየነገራቸው ነው ዝግጅታችሁን አድርጉ ምክንያቱም እዚህ ጋር ደግሞ እንደዚህ ሲናገን ሰማን ስሙት ለጠላቶቻችሁ ከኃይልና ከጉልበት የቻላችሁትን ያህል ተዘጋጁላቸው። ሰማችሁ? ለጠላቶቻችሁ የቻላችሁትን ያህል ዝግጅት አድርጉ ተብሏል። ኦኬ፣ ይሄንን ያላቸው ማን ነው? ጌታቸው አምላኬ ብለው የሚሉት አካል ምን እያላቸው ነው? ዝግጅት አድርጉ ለማን? ለጠላቶቻችሁ። ጠላቶች ተብለን የተፈረጅ ነው ግን እነ ማንን ስ ሲባል ራሱ ውስታዙ እንዲህ ብሎ ይናገራል። ማን ነው እስኪ የእነርሱ ጠላት ካልና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለፍን። ከሸይጣን የባሱ ከልቆች ናቸው እነዚህ የባሱ ናቸው። እንደ እስልምና አስተምህሮት እይ፣ ላንተ አይሁድም ጠላት ነው ካፊርም ጠላት ነው አይደለም? ከሁለቱ አንፃር ግን ማን ነው ለኛ ወዳጅ? ቅርቡ ማን ነው? ለኛ ክርስቲያኑ ነው አይደለም? ከሁለቱ አንፃር ሁለቱም እንደ ጠላት ጠላት ናቸው። ነገር ግን ከሁለቱ ጠላት ደግሞ የተሻለው ጠላት ይሻላል አይሁድ እኮ ለእኛ ብቻ እኮ አይደለም እኮ እንደሰማችሁት ነው። አይሁድም ጠላት ነው ካፊርም የሚሉት እንግዲህ እኛን ነው ያው ክርስቲያንም ብሎ ራሱ ስለሚፈታው ማለት ነው። ክርስቲያንም ጠላት፣ ሁለቱም ጠላት ናቸው። ይሁንና ከሁለቱ ጠላት ግን ይሄኛው ጠላት ይሻላል። እንደው ቅርብ ስላለን ማለት ነው። እንደው እነዚህኞቹ ጠላት ይሻላሉ ብሎ የጠላቶችን ማወዳደሪያ አድርጎ ከነሱ ግን ሸይጣን ይሻላል ብሎ ሸይጣንን ሲመርጥ እናየዋለን። እንዳለን የምትረዱት፣ የእኛ ሰብአዊ ጠላት የለንም። የኛ የዘመንም የትኛውን ጊዜ ጠላታችን ዲያብሎስ ብቻ ነው። የሰው ጠላት የለም። ውጊያችን ከስጋና ከደም ጋር አይደለም። ከምን ጋር ነው? ከመናፍስቱ ጋር ነው። የእኛ ክርስትና ሚያምነው ወይም ደግሞ የእኛ ክርስትና የጸናውም እዚህም የደረሰው በስብከት ነው፣ በፍቅር እንጂ በጉልበትና በኃይል በሰይፍ የተነሳ የተጀመረ እምነት እኛ የለንም። በሰይፍም እያስፈራራን ነገም እናርዳለን እያል የምንናገረው ምንም አይነት ማስፈራሪያም የለንም። ምክንያቱም እነርሱ ለእናቶቻቸው የማይመለሱ ናቸው። ማ እኔ አል አራላልኩም ስሙት። አንድ ጥያቄ እናትን እናትን ትወዳታለህ። እናት ከስልምና ብትወጣ አንገቷን ትቆርጣለህ? እቆርጣ እቆርጣለሁ ከስልምና ሃይማኖት እናቴ ብትወጣ አንገቷን አንገቷን ትቆርጣለህ? ከእስልምና ሃይማኖት እናት ብትወጣ ለገዛ እናቱም አይመለስም። ስለዚህ ለገዛ እናቱ ያልተመለሰ ጠላት ተብዬ ለተፈረሱ ለእኔ ይመለሳል ብዬ ላምን ነው? አይሁንም። ስለዚህ የተኛ ትውልድ ወይ ንቃ። ይሄ አስተምህሯቸው አክቺሊ እንደ እስልምና በአስተምህሮም ያለ ነው። እንግዲህ በሚመሩበት መጽሐፋቸው ወይም ደግሞ በቁርአናቸው ላይ እንደዚህ የሚል ቃል ተቀምጦ እናገኛለን። ሱረቱ አልአንፋል ላይ ምን ይላል? ከቁጥር 39 ላይ ሁከትም እስከማትገኝ ሃይማኖትም ሁሉ ለአላ ብቻ እስከሚሆን ድረስ ተጋደሏቸው። ሃይማኖት የማን ብቻ እስኪሆን? የአላ ብቻ እስኪሆን ድረስ ምን በሏቸው? ተጋደሏቸው፣ ግደሏቸው እያለ ነው። ይህንን የሚለው ማን ነው? ክርስትና ነው አይደለም፣ እስልምና ነው የሚለው። ይህን የሚናገረው መጽሐፋቸው ነው። ህዝቡ ይንቃ። መንግስት ይህንን እያየ ግጭትንና ለሀገር የማይበጅን ነገር የሚቀሰቀሱትን እንደዚህ በቪዲዮ ይወጡ እንደነዚህን ሰዎችን በህግ ቁጥጥር ስር ማዋል የግድ ይላል። ምክንያቱም ይህ ለማንም አይበጅም። ምክንያቱም ለማንም ወንድማችን ግዚያስር እንግዲህ በዚህ መንገድ ቤተክርስቲያን የሰደው በነገራችን ላይ ወንድማችን ያነሳው ነገር አለ እና ትክክል ነው። በቃ እነሱ ንቁ ብሎናል። በገጠሙ መሀል እኮኛ ተዘጋጅተናል ተነሱ ብቻ ነው ማለት የሚጠበቅብን ብለው ሲናገሩ ነበር። ገጠሙ ሰምታችሁ ሆነ ሙሉንና ያው ስለሰራበት ሁላ ተመሳሳ መስማት ትችላላችሁ። ነገር ከዚያ ማየት ያለ ምን መሰላችሁ ይዘው እኔ በጣም ከባድ ነገር እኮ ነው ያስነሳ ማለት መንግስት ውስጥ ቢኖርና ህግ ቢኖር ህግ ቢኖር ህብ ውስጥ ይህን ነገር እኮ ወደ ነበር ማስቆም ይችለው ወደ ወቃ ትምህርት ቤት ዘግቶ አሽጎ ልጅቷንም ይዘው ከየት አመጣሽው ብሎ የጻፉን አካል የሰጣን አካል መያዝ ይችላሉ፣ በህግ መጠየቅ ይችላሉ እኮ። ምክንያቱም ለትልቅ እርምጃ የዘጋጁ ስለሆነ አንደኛ ግዕዝን ተማሪ ያለች ተማሪ ያለች ያለችው ያለች እኛ ቤተ ክርስቲያን ደስ የአማራ ክልል መንግስት ነው ወይም ደግሞ ትምህርት ቢሮ ነው። ቤተ ክርስቲያንን ሰደበች እዚህ ማለት አይደለም። ምን አስገባች ቤተ ክርስቲያንን አንማርም ማለት መብትሽ ነው። እሱ ልጅና እዛ ለትምህርት ቤት ቢሮ መናገር ነው፣ ለአማራ ክልል መናገር ነው። ቤተ ክርስቲያንን ለምን መሳደብ አስፈለገ? አላማቸው ግዕዝ ቋንቋ መጥላት ሳይሆን ቤተ ክርስቲያንን መንካት መጀመሪያ ነው። ነክቶ ነገር አንስቶ

ስለ ሰማዕታት ተጋድሎ ዜናና ቃል ኪዳን ሲሰማ በእውነት ለእዚህ ቅዱስ አንክሮ ምስጋና ውዳሴ አድናቆት ክብርና የጸጋ ስግደት በእውነት ይገባዋል። ምክንያቱም ምክንያቱም አሁን እኛ እንደፈለግን መጽሕፍትን ገልጸን ስለ ቅዱሳን ሰማዕታት እንድንናገር ያደረገን እኮ ዜናቸውን በመጽሐፍ ይሄ ቅዱስ ነው የሰማዕታቱን ተጋድሏቸውን ዜናቸውን መጽሐፍ ሲባል ደግሞ አሁን እንዳለንበት እንደዚህ ዘመን ቀላል እንዳይመስላችሁ። ይሄ ቅዱስ ዜና ሰማይታትን ለማዘጋጀት ሀብቱን ንብረቱን ቤተሰቦቹና ሕይወቱን ሰውቷል። ይህስ የሆነው እንደምን ነው ቢሉ አዎ በመጨረሻው ዘመነ ሰማይታት በሶስተኛው መቶ ክፍለ ዘመን ዓለም በደም በታጠበችበት በዚያ ጊዜ የሰማይታቱን ዜናና ተጋድሎ የሚጽፍና ስጋቸውን እንኳን ገንዞ የሚቀብር ሰው በዚያ አልተገኘም ነበር። መዝሙረኛው አባታችን ልበ አምላክ ቅዱስ ዳዊት ወሃጡ ዘይቀብሮሙ የሚቀብራቸውንም አጡ እንዳለ የወዳጆቹን ውለታ የማይረሳ ልዑል እግዚአብሔር ግን ስለ ወዳጆቹ ስለ ሰማዕታቱ ሲል ይህንን ደግ ቅዱስ አስነሳልን። ይሄ ልዑል እግዚአብሔር ያስነሳው ቅዱስ ደግሞ ትዳርና ልጆች ያሉት እጅግ ባለጸጋና ሶስት መቶ አገልጋዮች ያሉት ምጽዋትን የሚወድ ደግ ክርስቲያናዊ ነበር። ታዲያ በዚያ ወቅት ክርስቲያኖች በየመንገዱ ወድቀው መታየታቸው ሰላም የነሳው ይሄ ቅዱስ ከቤተሰቦቹ ጋር ተመካክሮ መልካም የሆነ ነገር ግን እጅግ በጣም ከባድ ውሳኔን ወሰነ። ውሳኔውንም ታጥቆ የተገብረው ጀመር። ነገሩ እንደዚህ ነው። የታሰሩ ክርስቲያኖችን በየእስር ቤቱ እየሄደ ቁስላቸውን እያከመና እየጠረገ ምግብ ያበላቸዋል። ቀን ቀን ደግሞ አገልጋዮቹን አስከትሎ የሰማዕታቱን ሥጋ እየሰበሰበ እያጠበ ሽቶ እየቀባ እየገነዘ ይቀብራቸዋል። አዎ አንዳንዶቹን እሱ ራሱ ሲቀብራቸው፣ አንዳንዶቹን ደግሞ ወደ ቤተሰቦቻቸው ይልካቸው ነበር። ሌሊት ሌሊት ደግሞ የሰማዕታቱን ዜና ገድል በሦስት መቶቹ አገልጋዮቹ እየታገዘ ቀለም በጥብጦ፣ ብራና ዳምጦ ብዕር ቀርጾ ሲጽፍና ሲጠርዝ ያድራ። በተረፈችው ጥቂት ሰዓት ደግሞ ወደ አምላኩ ጸሎትን ያደርሳል። እጅግ በጣም ይገርማል። ይህ ታላቅ ቅዱስ ዮልዮስ በእውነት ድንቅ የሆነ ሰው ነው። በምን እንመስሏለን እርሱን የፈጠረ ልዑል እግዚአብሔርን እጹብ እጹብ ብለን ከማድነቅ ውጪ ሰማዕታቱ ስለ ደግነቱ የሚመልሱለት ነገር ቢያጡ ይመርቁት ነበር። ምርቃታቸው ምንድን ነው አትሉ? አዎ፣ ምርቃታቸው ደግሞ ለሰማዕትነት ያብቃ የሚል ነበር። ለነገሩ በዚህ ዘመን ላለን ኃጢአተኛና ትቢተኛ ወጣቶች ይሄ ምርቃት እንደ ምርቃን ላናየውና ላንቆጥረው እንችላለን። እርሱ ግን ይህንን ምርቃን ሲሰማ ሐሴትን ያደርግ እጅም ይነሳቸው ይሰግድላቸው ነበር። ምክንያቱም ምክንያቱም በዘመኑ ትልቁ ምርቃት ይሄ ነበርና፣ እንዲህ እንዲህ እያደረገ ዘመነ ሰማዕታት ሊፈጸም ሲል ታዲያ ለሰማዕትነት ከመነሳሳቱ የተነሳ ጌታችንን ተማጸነ። በዚህም ሰዓት መድኃኔዓለም ኢየሱስ ክርስቶስ ተገልጾ ሂድና ሰማዕትነትን ተቀበል ፈቅጄልሃለሁ አለው። እርሱም ደስ እያለው ዜና ሰማይታቱን አዎ የጻፈውን ዜና ሰማይታት ለሁነኛ ሰው ሰጥቶ ሀብትና ንብረቱን ለነዳያን አካፍሎ ቤተሰቦቹን ጨምሮ አዎ ቤተሰቦቹን ጨምሮ ሶስት መቶዎቹን አገልጋዮቹን ጨምሮ ከእነዚህ ውጪ አምስት መቶ ሰዎችን አስከትሎ ወደ ሀገረ ገምኑዲ በመሄድ የክርስቶስን አምላክነት ቢመሰክር ጽኑ ስቃይን ያሰቃዩት ጀመር። በሚቀጥለውም ቀን ወታደሮቹ ለጣዖት ካልሰገድህ ብለው በሚያስገድዱት ጊዜ ቆዩም፣ አንድ ጊዜ ጠብቁኝ፣ ላሳያችሁ አለና እጁን ወደ ላይ ዘርግቶ ጸሎት በማድረግ በጸሎቱ ጣዖታቱን ከነ ካህናቶቻቸው መሬት ተከፍታ እንድትውጣቸው አደረገ። በዚህ ተአምር የደነገጠው መኮንኑ አርማኒዎስ ከነ ሰራዊቱ በክርስቶስ አመነ። ክብሩንም ትቶ ከነ ሰራዊቱ ቅዱስ ዮልዮስን ተከተለው። ከዚያም ቀጥሎ ጉዞ ወደ ሀገር አትሪብ ሆነ። በዚያም ብዙ መከራና ስቃይን እየተቀበለ ጣዖታቱን በሙሉ አወደማቸው። በዚህም ጊዜ የአትሪብ መኮንን በዚህ ተአምር ደንግጦ ከነሰራዊቱ በክርስቶስ ኢየሱስ አምኖ ይህንን ቅዱስ ተከተለው። በመጨረሻም እጅግ በጣም የሚገርምና የሚደንቀውን ነገር ልንገራችሁ። ይህ ቅዱስ ሰማዕትነት እንዳይቀርብበት ስለሰጋ ተአምራት ማድረጉን አቆመ። አዎ እጅግ በጣም ይገርማል እኮ። በሄደበት ሀገር ያሉ መኮንኖች በሙሉ ያሰቃዩትና ተአምሩን ሲያዩ ሁሉም ወደ ክርስቶስ እምነት እየተቀላቀሉ ተቸገረ ተቸገረ ስንል በክርስቶስ ፍቅር የማረካቸው ሰዎች እንዳሉ ሆነው እርሱ ግን ሰማዕትነቱ ሊቀርበት ነው ለማለት ነው። ጥዋ የተባለች አገር መኮንን ወደ ሆነ ወደ ዕለ እስክንድሮስ ቀረቡና ክብር ይግባውና በጌታችንና በአምላካችን በመዳን ያለን በኢየሱስ ክርስቶስ የምናምን ክርስቲያኖች ነንና ተጋድሏችንን አንገታችንን ሰይፈ ፈጽምልን አሉት። የእግዚአብሔር ሥራ እጅግ በጣም ይገርማል እኮ። ይህ የጥዋ መኮንን እስክንድሮስም እምቢ አለ። አዎ፣ እኔ በአንተ ላይ ክፉ አላደርግም፣ አላሰቃይህም፣ ምንም ነገር አልነካህም አለ። በዚህ ጊዜ ቅዱስ ዮልዮስ አምስት መቶዎቹን አገልጋዮቹን ሰይፋቸውን መዝዘው ይህንን እስክንድሮስን እንዲያስፈራሩት አዘዛቸው አዎ እጅግ በጣም ይገርማል እኮ ለክብር ባለቤት ለክርስቶስ ምስክሮቹ እንሆን ዘንድ አንገታችንን ቆርጠህ ሰማዕትነትን የማትሰጠን ከሆነ እኛ እንገልሃለን አሉት በዚያን ጊዜ መኮንኑ እስክንድሮስ አንገታቸውን የቆርጧቸው ዘንድ በጽሁፍ አዘዘ በመጨረሻም ቅዱስ ዮሊዮስ ሚስቱና ልጆቹ ቤተሰቦቹ 300ዎቹ አገልጋዮችና ከ1500 በላይ ሰራዊቶች እንደዚሁም ደግሞ የገምኑዲና የአትሪብ መኮንኖችን ጨምሮ አንገታቸውን እየተሰየፉ ሰማዕትነት እንዲቀበሉ አድርጓቸዋል። ይህ የሰማዕታትን ዜና ገድል የጻፈልንና በእነዚያ ኃያላንና ድንቅ የሆኑ ሰማይታት ደግሞ ይባረክና ይመረቅ የነበረ እግዚአብሔርም ፈቅዶለታል እርሱም ተመርጧልና እነዚያን ቅዱሳን ሰማይታት ሥጋቸውን እያጠበ እየገነዘ ሽቶ እየቀባ ይቀብርና ወደ ሀገራቸውና ወደ ቤተሰቦቻቸው በክብር ይልክ የነበረ እርሱም ደግሞ ጽኑ ተጋድሎን ከፈጸመ በኋላ ከቤተሰቦቹ ውጭ ከ2800 በላይ ሰማይታትን ማህበር አድርጎ የተሰዋው ስም አጠራሩ የከበረና የከበደ ኃያሉ ሰማዕት ቅዱስ ዮልዮስ ነገ መስከረም 22 ሰማዕትነት ነው የተቀበለበት፣ የዕረፍት በዓሉ ነው። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ ሰማዕት ከቅዱስ ዮልዮስና ከማኅበሩ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።